ምዕራቡን አለም ያሸበረው የኢብራሂም ትራውሬና የፑቲን ጥምረት የአሜሪካው ጄኔራል ምዕራብ አፍሪካ ተገኝቷል ቡርኪና ፋሶን በታላቅ የእድገት ጉዞ ላይ ተደላላህ እንድትቀመጥ እየሰራ ያለው ካፒቴን ትራውሬ ከፑቲን ዘንድ አስደናቂ ክብር ተሰጥቶታል አሜሪካና ምዕራቡ ዓለም ኢብራሂም ትራውሬ ሀገሩ ቡርኪና ፋሶን ልክ እንደ ሀገሩ ልጅ ቶማስ ሳንካራ በስንጣሌ ላይ ሊያስቀምጣት እንደ ልባችን ስንጠቀምበት የነበረው ማዕድን ሊነጥቀን ነው እና እናጠፋዋለን ብለው ተነስተውበታል። የአሜሪካው ጄኔራል ወደ አይቮሪኮስት ተጉዟል። ነገሮች ተካረዋል። ፑቲን አትሞክሩት እያሉ ነው። ለብዙዎች ታሪካዊ የተባለ ግንኙነት ፑቲንና ኢብራሂም ትራውሬ አድርገዋል። በትንታኔ እንመለከተዋለን። ወድ የውሉ ሊበሰቡቻችን እስከ ተነታናችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያለን ወደ መረጃው እናሻግራችሁ። ካፕቴን ትራውሬ ፑቲን በላከው ኤርፎርስ ዋን አውሮፕላን ወደ ራሺያ አቅንተዋል። ጀነራል ላንግሌ ደግሞ ወደ አይቬሪ ኮስት። የቡርኪናፋሶር የካፒቴን ትራውሬ ወቅታዊ አቋምን ያልወደደችው አሜሪካ የአሜሪካ የአፍሪካ ኮማንደር ጀነራል የሆኑት ማይክል ላንግሌ ወደ ቡርኪናፋሶን ጎረቤት አገር ወደ አይቬሪ ኮስት ልካለች። ካፒቴን ትራውሬ የቡርኪናፋሶን የወርቅ ክምችት ለግል ጥቅሙ እያዋለ ነው ብለው ከቀናት በፊት የተናገሩት ማይክል ላንግሌ ወደ አይቬሪ ኮስት መሄዳቸው ብዙዎችን አነጋግሮ ነበር። ጀነራሉ በአይቬሪ ኮስት ቆይታቸውም ከአይቬሪ ኮስት የመከላከያ ሚኒስቴር ኦታርና ከከፍተኛ ወታደራዊ መሪዎች ጋር ተገናኝተው እንደተወያዩ ታውቋል። በውይይታቸውም ምዕራብ አፍሪካንና አሜሪካን የሚያሰጉ የሽብር ቡድኖችን ለመከላከል ቁርጠኛ አቋም እንዳላ ታሳስበዋል። ከዚሁ ጋር በተያያዘ ዜና ጀኔራል ማይክል ላንግሌ ወደ ቬርኮስት ሲገቡ ካፒቴን ትራውሬ ደግሞ የሁለተኛው የዓለም ጦርነት ማክተሚያ ለመዘከር ወደ ተዘጋጀው ፕሮግራም ለመታደም ፕሬዚዳንት ፑቲን በላኩት ኤርፎርስዋን አውሮፕላን ወደ ሩሲያ አቅንቷል። በሳንካራ ዓለም አቀፍ አየር ማረፊያ በርካታ ሰዎች ተገኝተው ሽኝት አድርገውላቸዋል። እንደሚታወሰው ኢብራሂም ትራውሬ ለህዝቡ ስጋት ነው የቡርኪና ፋሶን የወርቅ ክምችት ለግል ጥቅሙ አላግባብ እየተጠቀመበት ነው ሲሉ ጄኔራል ማይክል ላንግሌህ የቡርኪና ፋሶ ተስፋን የተባለውን ኢብራም ትራውሬን ከሰውት ነበር። ጄኔራል ማይክል ላንግሌ የዩናይትድ ስቴትስ አፍሪካ ኮማንዶ ኃላፊ፣ የቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራውሬ በቡርኪና ፋሶ እየሰራ ያለው ስራ ቡርኪና ፋሶን ለመቀየርና ለማዘመን እየሄደበት ያለው መንገድ መንገድና የአመራር ዘይቤ እንዳልተመቻቸው ተናግረው ነበር። አሁን ደግሞ ኢብራሂም ትራውሬን በአውሮፓ ተኩላዎች አላስበላም ብለው በልዩ ሁኔታ የሰለጠኑ ኮማንዶዎች ወደ ቡርኪና ፋሶን የላኩት ቭላድሚር ፑቲን ወደ አገራቸው በክብር ጠርተውታል። ፑቲንና ኢብራሂም ትራውሬን አንድ ያደረጋቸው ጉዳይ አለ። እሱም ሁለቱም የምዕራብ ዓለም ጠላቶች ናቸው። ሁለቱም በምዕራባውያን እይታ አምባገነን ተብለው እየተሰየሙ፣ ነገር ግን ደግሞ ሁለቱም ሀገራቸውን ከፍ ለማድረግ እየሰሩ ያሉ መሪዎች ናቸው። ምዕራባውያን ፈጽሞ የተደራጀችና ራሷን የቻለች አፍሪካ ማየት አይፈልጉም። ለዚህ ነው በየሀገራቱ እየገቡ ለእነሱ ታዛዥ የሆነ አሻንጉሊት ለመፍጠር የሚተጉት። ፈጽሞ ለሀገሩ የሚሰራ ሀገሩን ወደ በተቻለ መንገድ የሚመራ መሪ አመስግነው አያውቁም። ለዚህ አንድ አስገራሚ ምሳሌ ማንሳት እንችላለን። የሞዛምፒክ ፕሬዚዳንት ሳሞራ ሚሼል በአንድ ወቅት እንዲህ ብለው ነበር፣ ምዕራባውያን ሲያመሰግኑኝ ካያችሁ እንደካድኳችሁ እወቁ። ምዕራባውያን አፍሪካን እያጠፉ እየዘረፉና እየበዘበዙ ያሉትን መሪዎች ከስልጣን ለማውረድ አይሰሩም። የንጉሰ ነገሥታዊ ስርዓታቸውን፣ የኒዮ ኮሎኒያላዊ ቁጥጥርና አጠቃላይ የኢኮኖሚ ነጻነትን የሚታገሉትን መሪዎች ግን ለማውረድ የማይፈነቅሉ ድንጋይ የለም። ቶማስ ሳንካራን ብሌዝ ኮምፓዎሬን ደገፉ። ፓትሪስ ሉሙምባን ገድለው ሞቡቱ ሴሴሴኮን ኮንጎን እንዲያፈርስ ፈቅደዋል። ሙሐመር ጋዳፊን ገደሉ። አሁን ደግሞ ሊቢያ በጦርነት የተመሰቃቀለች ዘመናዊ የባሪያ መጋዘን ሆናለች። የምዕራቡ ዓለም ፍላጎት የራሳቸው ጥቅም ብቻ ማስከበር ነው። ለአፍሪካ እድገት ሊያስቡ አይችሉም። የሚፈልጉትና የሚፈልጉት አንድ ነገር አፍሪካ በድህነት በሽብርተኝነትና በመከፋፈል ውስጥ ስትሰምት እነርሱና አሻንጉሊት መሪዎቻቸው በናይጄሪያ፣ ሴራሊዮን፣ ኮንጎ፣ ደቡብ አፍሪካ፣ ሞዛምቢክ፣ አይቬሪኮስት፣ ካሜሮን፣ ዩጋንዳ፣ ኬንያ አህጉሪቱን ከውስጥ እያወደሙ ሲቀጥሉ ማየት ነው። በአፍሪካ ስላለው እስላማዊ ሽብር ይዋሻሉ፣ ግን የራሳቸው የእጅ ስራ ነው። የአፍሪካን ሀብት እየዘረፉ የአፍሪካ ሀገሮች እንዳይበለጸጉ እነዚህ አሸባሪ ቡድኖች የሚፈጥሩ የገንዘብ ድጋፍ የሚያደርጉ እና የሚያስታጥቁ ናቸው። እስቲ አስቡት፣ ለምንድ ነው በናይጄሪያ ያሉ አሸባሪዎች በዋናነት በኒጀር ዴልታና በስትራቴጂካዊ ማድናትና ሀብቶች የበለጸጉ አካባቢዎች ላይ የሚንቀሳቀሱት? ግልጽና ቀላል ነው። አሸባሪዎችን ፈጥረው ዘመናዊ የጦር መሳሪያዎችን ያቀርቡላቸዋል። ማንበብና መጻፍ የማይችሉ ታጣቂዎች ይህንን መሳሪያ ለመግዛትና ለማሰራት የሚያስችል እውቀት እና ሀብት ከየት አገኙ እና ልዕለ ኃያል የመሆን አቅም ያላቸው የአፍሪካ ሀገራት ለማተራመስ ወደኋላ አይሉም ይህ በእንዲህ እንዳለ ከመጋረጃው ጀርባ እነርሱ እና አሻንጉሊት መሪዎቻቸው ማዕድናት እየዘረፉ ራሳቸውን ማበልጸግ ቀጥሏል ለዚህም ነው ቦኮ ሀራም በናይጄሪያ ከተገመተው በላይ ረዘምላለ ጊዜ ሳይጠፋ የቆየው እንግዲህ አስቡት የአፍሪካ ሶስተኛው ጠንካራ ጦር ደረጃ ላይ ያለው የናይጀሪያ ጦር ቦኮ ሀራምን ለአመታት ሊያጠፋው አልቻለም አስቂ ነው ምዕራባውያን አሻንጉሊቶቻቸው እስከጠቀሟቸው ቸው ድረስ መደገፋቸውን ይቀጥላሉ። እንደ ትራውሬ ያሉ ጸረ ኢምፔሪያሊስትና ጸረ ኒዮኮሎኒያል መሪዎችን ለማስወገድ ግን የሚችሉትን ሁሉ ያደርጋሉ። በተለይም አሜሪካ ምላሷ ለስድብና ለትችት እየቀደመ አልታዛዝ ያሉት ደግሞ በኃይልና በጉልበት ለማንበርከክ የፈጠነ ፖሊሲን የገነባች ከመሆኗ ባሻገር ከራሷ አንደበት የወጡትን ሀሳቦች እንኳን ስታከብር አትታይም። እንደምናስታውሰው በቅርቡ የአፍሪካ መሪዎች ሰው መሆናቸውን እጠራጠራለሁ ሲሉ ዶናልድ ትራምፕ ተናግረው ነበር። ከ50 ዓመታት የአህጉሪቱ የነፃነት ጉዞ በኋላ ለሕዝባችሁ አስፈላጊው መሰረተ ልማት ካላሟላችሁ እንዴት ሰውነም ብላችሁ ታስባላችሁ? በወርቅ፣ በአልማዝ፣ በነዳጅ፣ በዩራኒየም፣ በብረት፣ በማድን፣ በብር፣ በማግኒዚየም፣ በነሐስ፣ በጋዝ የተፈጥሮ ሀብታቸው ላይ ተቀምጣችሁ ህዝባችሁ በረሃብ፣ በትምህርት አለመድረስ፣ በጤና አገልግሎት እጦት እየሞተ ሰውነን ብላችሁ ታምናላችሁ ብለው ጠይቀው ነበር። አሁን ታዲያ ለጥያቄያቸው ተገቢ መልስ የሚሰጡ እንደ ኢብራሂም ትራውሬ ያሉ ቆራጭ መሪዎች ብቅ ሲሉ ምነው አሜሪካ ወገቤናለች? ምነው ለአፍሪካውያን ለውጥ የሚሰራ መሪ መጥቷል ብለው ከማመስገን ይልቅ ጄኔራል አንገሌን ልከው ኢብራሂም ትራውሬ ለመጣል ፈለጉ። አልፈለጉ እውነቱ ምዕራቡ ዓለምና አሜሪካ የነቃና የበቃ መሪ ለአፍሪካውያን ትንሳኤ ሆኖ ታላቅ አብዮት አስነስቶ፣ ከነሱ የጃዙር ግዛት ነጻነት ያወጣቸዋልና በአጭሩ ከመንገድ ተሰናክሎ እንዲቀር ያደርጋሉ። ሀገሩን በግብርናው የሚያዘምንና የሀገሪቱን የምግብ ዋስትና አስጠብቆ ከስንዴ ልመና ነጻ የወጣች አፍሪካዊት ሀገር ከሚመለከቱ በትምህርትና በጤናው ዘርፍ በላቀ ደረጃ የተመነደገች በመሠረተ ግንባታ የላቀች አፍሪካን ከሚመለከቱ እንደ ኢዲ አሚን ዳዳ አይነት ለአፍሪካውያን በሙሉ ቅዠት የነበረን አምባገነናዊ ስርዓት ሀገሩን አዘርፎ ህዝቡን በድሎና ረግጦ የሚኖር መንግስት ሺ ዓመት ቢኖር ይመርጣሉ። ኢዲያሚን ዳዳ የአፍሪካውያን የቁም ቅዠት ሆኖ ያለፈ መሪ ነው። የአፍሪካ አምባገነኖች ፈርቀዳጅ ይሉታል። ቁጥራቸው 9000 ከነበሩት የሩዋንዳ መደበኛ ጦር ውስጥ 6000 የሚሆኑትን የገዛ ጓደኞቹን ሳይቀር ስልጣኑን በተቆናጠጠ በጥቂት ቀናት ውስጥ ነው እምሽክ አድርጎ የፈጃቸው። ከ12 ሚሊዮን ዩጋንዳውያን መካከል ኢዲ አሚን 500 ሺውን ህዝብ በርሻና እንደፈጀው የአምነስቲ ኢንተርናሽናል ሪፖርት አስፍሮታል። የተባበሩት መንግስታት አለም አቀፍ የፍትህ ችሎት ICJ ሪፖርት በበኩሉ በእርግጠኝነት በኢዲ አሚን በቀጥታ ነፍሳቸው እንዲጠፉ የተደረጉት ዩጋንዳውያን ሟቾች ቁጥር እስከ 300000 እንደሚጠጋ ያሳያል። ግን ከ20 ዓመታት በላይ ዩጋንዳውያን በሰቀቀን ሲኖሩ አንድም የምዕራብ ዓለም ሀገር ተዋላለውም። ይልቁንስ መሳሪያ እየሰጡ አጀገኑት። እናም ለብዙዎቹ ጋንዳውያን ሞት ምክንያት ሆኑ። እንግዲህ የምዕራቡ ዓለም ፍላጎትና መንገድ ይህ ነው። ኢብራሂም ትራውሬ ግን ይህንን አልቀበልም ብሎ አዲስ አብዮት አስነስቷል። ይህንም አካሄዱን አልወደዱትምና እሱን ለማስወገድ መንገድ ጀምሯል። የቡርኪና ፋሶ መሪ ኢብራሂም ትራውሬ የሚኒስትሮችንና የፓርላማ አባላትን ደሞዝ በ30 ፐርሰንት ቀንሶ የመንግስት ሰራተኛውን በ50 ፐርሰንት አሳድጓል። ይህ በእንዲህ እንዳለ የሁለተኛው የዓለም ጦርነት ማብቂያ ሴሪሞኒ አስመልክቶ የራሽያው ፕሬዚዳንት ቭላድሚር ፑቲን ለትራውሬ ግብዣ ያደረጉለት ሲሆን ዛሬ ወደ ሞስኮ በረራ ይጀምራል። በመጭረቡ ከፑቲን ጋር በቀጥታ በትራውሬ የደህንነት ጉዳዮች ዙሪያ አጠቃላይ ውይይት ያካሄዳሉ ተብሎ ይጠበቃል። ከቀናት በፊት የራሺያ ኮማንደሮች የቡርኪና ፋሶ ዋና አየር ማረፊያ በመቆጣጠር የትራውሬን የደህንነት ስጋት ቀንሰዋል። የአፍሪካውያን ጥቁር ታሪክ በሱ ብቻ አይደለም የተጻፈው። አፍሪካና መፈንቅለ መንግስት፣ አፍሪካና ጦርነት የአንድ ሳንቲም ሁለት ገጽታ ናቸው ተብሎ እስኪነገር ድረስ በዓለም ታሪክ ዘግናኝ የሆኑ የእርስ ጦርነቶች አስተናግዳለች። ይህ ሁሉ የሆነው በምዕራብ ዓለም ድንበር የለሽ ጣልቃ ገብነት እንደሆነ ግልጽ ነው። ጋዳፊ ከመሞታቸው አስቀድሞ ትንቢት የሚመስል ንግግር አድርገው ነበር፣ ግን ሰሚ አላገኙም። እንዲህ ነበር ያሉት፦ እኔ ወደ የትኛውም ሀገር ተሰድጄ ወይም ጥገኝነት ጠይቄ አልሄድም። የተወለድኩት እዚሁ ነው፣ የሞተውም በዚሁ በሀገሬ በሊቢያ ነው። እኔ ወደ ስልጣን ስመጣ ይህ ሀገር ሙሉ በሙሉ በረሃ ነበር። እኔ ግን ሁሉም እጽዋት እንዲበቅልበት አድርጌ ወደ ልምላሜ ቀይሬዋለሁ። ይህች ሀገር ከራሷ ዜጎች በላይ ማንም አይወዳትም። አሜሪካውያንና አውሮፓውያን እንወዳችኋለን ቢሏችሁ አትመኗቸው፣ ተጠንቀቁ። እነሱ የሚፈልጉት ሀብታችሁን ነው። እነሱ የሚወዱት የዚህችን ሀገር ነዳጅ እንጂ ህዝቦቿን አይደለም። ዛሬ እናንተ እኔን ትወጉ ዘንድ እያነሳሷችሁ እያገዟችሁ ነው። ነገር ግን እናንተ ከጎኔ ቆማችሁ እነሱን ብትወጉ ብልህነት ነው። ምክንያቱም ምዕራባውያን አሁን እየወጉ ያሉት የወደፊት ተስፋና ራያችሁን ነው። ለመላው ሊቢያውያን ማስተላለፍ የምፈልገው አንድ መልእክት አለኝ። ዛሬ ምዕራባውያን እናንተ እኔን ትወጉ ዘንድ እያስጠነቅቋችሁና እየደገፏችሁ ነው። ነገር ግን እውነት እላችኋለሁ በኋላ ለዚህ ጥፋት በምትከፍሉት መራራ ዋጋ እጅግ ትጎዳላችሁ ብለው ነበር። እና ሊቢያ ምን ላይ ነች ብለን ከጠየቅን በፍርስራሽ ክምር የተሞላች ተረቶና የቀረች ሀገር ሆናለች። ኢብራሂም ትራውሬም ለዚህ ነው የምዕራቡን ዓለም ሀገራት አብዝቶ የጠላው። እነሱም ከመንገዱ ሊያሰናክሉት ጄኔራላቸውን ልከዋል። አበቃን ውድ የቻናላችን ተከታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። ያአሁኑን በዚሁ አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎችን ይዘነላችሁ እንቀርባለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸርቆዩ